አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በመዳም ኩሽና በየአይነት አብረን እንስራ። የኢጃዛ ቤትን ስራ ወደን መዳም ኩሽና አስምጥቸዋለሁ ማለት ነው እና በየአይነት ልሰራ ነው። የምሰራውም ቀይ ስርና ሰባ ነህ ጎመን ማለት ነው። እንዲሁም እዲስል ምስር ቀይ ወጥ ነው የምሰራው ራሴን ቅብጥ ላደርግ ነው ዛሬ እላችኋለሁኝ። እንደምታዩት እንግዲህ ይህን ጎመኑን አጣጥቤ ምናምን እንዲያያቸውት ነው። ሽንኩርቱንም በማሽን እፈጨዋለሁኝ። አሁን የሚሄደው ጎመኑ ወደ መቀቀል ነው። የፈላ ውሃ፣ ከዛ ጨው፣ ያዘጋጀውትን ጎመን ከፈላው ውሃ ላይ ያደርገዋለሁኝ። ትንሽ ገንፈል እስከሚል ድረስ ብቻ ነው እና ቤተሰብ ላይክ እና ሰብስክራይብ እያደረጋችሁ እንደምታዩት እንደዚህ አድርገዋለሁ ማለት ነው። ሁሉም በፈላ ውሃ እንዲዳረስ ሁለት ወይንም ሶስት ደቂቃ የፈላ ውሃ ስለሆነ ብዙ ጊዜ አይወስድም። ከዛ ጣጣ አነፍፈዋለሁ በሰፈያ ማለት ነው። አሁን የሚሄደው ደግሞ ሽንኩርቱን ፈጨው በማሽን ከዛ ምስር የምሰራበትን ሽንኩርት ነው የሚያቆላለው። እንደምታዩት ውሃው በደንብ መጧል። ውሃው ከመጠጠ በኋላ ዘይት ተጨምራለሁ። ቀይ ስሩን እንዳያችሁት እንግዲህ ፈቀፈኩት በመፈቅፈቂያ፣ ቶሎ እንዲበስል እዚህ ጋር ባንዴ ድንጋይ ሁለት ጦፍ ማለት ነው። በቃ ሶስቱንም ባንዴ ነው የምሰራው። እዚህ ጋር ቀይ ስሩን የምሰራበት ሽንኩርት፣ ያኛው ደግሞ ጎመኑን የምሰራበት፣ ሶስተኛው ደግሞ ምስሩን የምሰራበት። እንደዚህ አድርጌ እየሰራሁ ነው እላችኋለሁ ቤተሰብ። አንዳንድ ጊዜ ራሳችንን መንከባከብ ግድ ነው። እንደምታዩት እንግዲህ እዚህ ላይ የመስሮ ሽንኩርት ያው እየበሰለ ነው። ዘይትም ብዙ አላደረግኩም፣ ትንሽ ነው ጠብ ያደረግኩት፣ ምክንያቱም ዘይት ሲበዛ ጥሩ ስላልሆነ ለጤና ማለት ነው። ከዛ ዝንጅቢልና ነጭ ሽንኩርት አደረግኩኝ ያው እንደምታዩት ነው እንግዲህ ከዛም በመቀጠል እንግዲህ የማደርገው ምንድን ነው፣ በርበሬ በርበሬ አደረግኩ ማለት ነው። ሁለት ማንኪያ በርበሬ አድርጌያለሁ፣ እንደምታዩት ነው። ከዛ ውሃ ጠብ እያደረግን በርበሬያችን እንቆላላለን። እንግዲህ በደንብ ከተቆላላ በኋላ ሽንኩርቱና በርበሬው አሁን ደግሞ ወደ ጎመኑና ቀይ ስሩ ድስት እንሸጋገራለን። ዛም እዛም ጋር ነጭ ሽንኩርትና ዝንጅብል ያደረግኩኝ ከሁለቱም ከዛ ሁለቱንም በዘይት ጠብሰዋለሁ ማለት ነው። ይሄ ደግሞ እንደምታዩት ነው ነጭ ሽንኩርት እና ዝንጅብል እናደርጋለን። ነው እዚህ ጋር ለቀይ ስሩ ማለት ነው። ከዛም መቀጠል እንግዲህ የቀቀልኩትን ጎመን አምጥቼ እንደ እስቲ ጋር ውሃ ያስፈልገውም ውሃው በጣም ብዙ ነው። ያው በራስ ውሃን መብሰል ያለበት። እዚህ ጋር ደግሞ ቀይ ስሩን አደረኩኝ እናደረኩኝ። ከዛ እዚህ ጋር ደግሞ በርበሬውና ሽንኩርቱ ከተቆላላ በኋላ የተፈጨ ቲማቲም ፍሬሽ አደረኩኝ እዚ ጋር ቲማቲማችንን ካደረግን በኋላ አሁንም ለተወሰነ ደቂቃ እናቆላላለን ማለት ነው። ቲማቲሙና በርበሬው እንደምታዩት እንግዲህ ያው ሲቆላላ ዘይቱ ወደ ላይ ይወጣል። በደንብ ሲቆላላ በርበሬው፣ ቲማቲሙ፣ ሽንኩርቱ ምናምን አሁን የቀጠልኩትን ምስር ድፍን ምስር ወደ መቅሎ ገለብጣለሁ እንደምታዩት ማለት ነው። ምስር ወጥ ማነው ግን እንዲህ ነው። ምስር ወጥና ሹሮ ፍርፍር በቃ ውስጤ ነው እላችኋለሁ። እና እነዚህ ሶስት ምግቦች ናቸው ለኔ የሀበሻ ምግብ በጣም የሚወዳቸው እና ያው እንግዲህ ያው ለቨሎግ ይሆናል ብዬ ነው ዛሬ ይህንን ቪዲዮ የምሰራው። መሰራችንን ከጨመርን በኋላ ውሃ ካስፈለገው ውሃ እናደርጋለን። ከዛ እስኪ በስ እንጠብቃለን። እዚህ ጋር ቀይ ስሩና ጎመኑ ጋር ቃሪያን እናደርጋለን። ከዛ ሁሉም ላይ እንትን የተፈጨ ቆራሪ ማደረግኩበት ከቀይ ስሩም ከጎመኑም የተፈጨ ጎረሪማ አደረኩ ማለት ነው። ከመስሩም እንደዛው አደረኩበት። በቃ ሁሉንም ባንዲ ላይ ማለት ነው። ከዚያ ቅቤጣ አላደረኩበት ከሁሉም ማለት ነው። ከመስሩም ከቀይስሩም ከጎመኑም ትንሽ ትንሽ እየቅቤጣ አላደረኩበት። በቃ ጨው እንዲያትረሱ ጨዋ ያው አድርጌ ያለሁ ካሜራ ስላልቀረጽኩት ነው። ያው እንጀራችንን ትኩስ ባይሆንም ያው ወጦ ትኩስ ነው፣ እንደምታዩት መስራችንን እናደርጋለን እናድርጋለን። ከዛ ደግሞ በጎንና በጎን የሰራነውን ጎመንና ቀይ ስራ አድርገን እንበላለን ማለት ነው። ስሚ እንዳበለን ያ ጀማታል ኸይር <سؤال> እንደምትዩት እንግዲህ የመዲያምን ኩሽና ኢጃዛ ቤት አስመስየዋለሁ ዛሬ እያላችኋለሁ እንደታያችሁት። እኛ ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ለምንድን ነው ላይክ እና ሰብስክራይብ የሚመታ አድርጉት። እንጀራ ከመራችሁ ደግሞ ይኸው እንደዚ እየሰራችሁ ብሎ ምስር በርበሬ የማታገኙ ሰዎች ባልጨው መስራት ትችላላችሁ። ምስሩን ክክ ባልጨው ከቀይ ወጥ በጣም ያስነቃል። ክክ ባልጨው፣ ምስር ባልጨው ብትሰሩ መብላት ትችላላችሁ።